የኢድ አልፈጥር በዓልን በማስ በማስመልከት የወጡት መረጃዎች አሁን ደርሶናል። መች ነው የሚከበረው በማለት በርካቶችም ጥያቄ ሲያነሱ ነበር፣ በተለይ ደግሞም ከእስልምና ሃይማኖት ተከታዮች በመቀጠልም የተለያዩ ስራዎች ላይ የሚሰሩት በእንደገና ደግሞም ቀጠሮ የሚያስይዙት ኢትዮጵያኖች ቀጠሮን በማስመልከትም በዓሉ መች ነው በማለትም ነው ሰኞ ከሆነ ወይስ ነገ ነው በማለትም በርካቶችም ሲጠይቁ ነበር። በዛ ዙሪያ የወጡት መረጃዎችን በማስመልከት የዘንድሮ በዓል አከባበርን በማስመልከት ለመመልከት የተሰሙት መረጃዎች አሉ። አውስትራሊያ፣ ኢንዶኔዥያ፣ ማሌዥያና ባንግላዴሽ የ1446ኛ የኢድ አልፈጥር በዓል ሰኞ መጋቢት 22 እንደሚሆን አሳውቀዋል። የሚወጡት መረጃዎችን በማስመልከትም አጠቃላይ ተከታትለን ለእናንተ የምናደርሰላችሁ ይሆናል። እነዚህ ሀገራት በዓልን በማስመልከት ሰኞ መጋቢት 22 እንደሆነ ጭምርም ነው በእኛ አቆጣጠር ማለት ነው። አጠቃላይ ያን በማስመልከትም የበዓል አከባበሩን በማስመልከት እነዚህ ሀገራት እንዳወጁ ጭምር የሚወጡት መረጃዎች ያሳያሉ። አጠቃላይ እንግዲህ የሚሰሙት ያው ሰኞ ላይ እንደሆነ ጭምርም ነው የሚወጡት መረጃዎችም የሚያሳዩት እንግዲህ አጠቃላይ የረመዳን ወይም የዘንድሮ ኢድ አልፈጥር በዓልን በማስመልከት የወጡት መረጃዎችን ለመመልከት በአውስትራሊያ በኢንዶኔዥያና ማሌዥያ እንዲሁም ባንግላዴሽ ላይ ምን እንደተሰማ ጭምርም የወጡት መረጃዎችን በማስመልከትም ነው። አጠቃላይ እንግዲህ እስካሁን ድረስ የተለያዩ ሀገራቶችም እየሰጡ እንደሚገኙ ጭምርም ነው። አጠቃላያን በማስመልከትም ተከታትለን አልፈጥር በዓል አከባበርን በማስመልከት አጠቃላይ ተከታትለን ለእናንተ የምናቀርብላችው ይሆናል። የእስልምና ተከታዮች በጣም እንግዲህ ይህን ጾም ወቅት በትጋት እንዳሳለፉ ጭምርም፣ ጾም ወቅት ደግሞ በርካታ ሙስሊሞች በጉጉት የምጠባበቁበት ወቅት እንደ እንደሆነ ጨመርም ነው። በተለይ ደግሞ ጾሙ ወቅቱ ራሱ በጣም የምወደድ እንደሆነ ጨመርም ነው በእስልምና ተከታዮች ዘንድ። ያን በማስመልከትም የጾሙ መጨረሻ ላይ ደግሞ ኢድ አልፈጥር በዓል እንደሚከበር ጨምርም የታወቀ ነው። ሰላሳ ቀን ከተጾመ በኋላ ድጋሜ ደግሞም የተለያዩ ቀናቶች የምጾሙበት ሁኔታም ነው ያለው ማለት ነው። አጠቃላይ ያን በማስመልከትም እንግዲህ በዓሉን አከባበር በማስመልከት የትኛው ሀገራት ወይም የትኛው ሀገር ነው ያሳወቁ? በምሉ ሶሪያ ነው ሰኞ ያሳወቁት ሀገራት እስካሁን ድረስ መግለጫ የሰጡትን በማስመልከትም ነው። ነው ለእናንተ ጀላቸው መጣሁት እስካሁን ድረስ አብሬያቸው ቆየሁት። ሚኪያስ ነኝ፣ ከሚኪታ ቦረንፎ። ይህንን ቻናል በፍጹም ሳብስክራይብ ማድረግ እንዳይረሱ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።